አዲስ ቀን ላይ ነው የምንገኘው። አዲስ ቀን ከአንድ ሰዓት እስከ ሶስት ሰዓት ድረስ ነው የሚዘልቀው። የተለያዩ ጉዳዮችን እያነሳ እንገኛለን። የሀገር ጉዳይ፣ አረንጓዴ አሻራ መርሃ ግብርን አነሳን ሰፋ አድርገን ይህንን ጉዳይ ደግሞ። በዚሁ በአዲስ ቀን የሀገር ጉዳይ ብቻ የምንገተው አይደለም። በቀን የዜና ኢትዮጵያ ኢቲቪ ሀምሳ ሰባት ሌሎች መረጃዎች ተካተው ወደ እናንተ የሚደርሱ ይሆናል።

መጀመሪያ ጉዳይ እንለ የመጀመሪያ ጉዳያችን የኤአይ ጉዳይ ነው የሚሆነው። እንግዲህ የኤአይ ጉዳይ ከሆነ ፈገግ ያስባላችሁ የበለጠ ፈገግ እያል እንቀጥላለን። የኤአይ ጉዳይን ስናነሳ አሁን ዓለም እየተወዳደረበት ያለው ቴክኖሎጂ ሆኗል እና ኢትዮጵያ ወደ ኤአይ ዘርፍ ከገባች አምስት ዓመታት ተቆጥረዋል። ባለፉት አምስት ዓመታት እንግዲህ በኤአይ ዘርፍ በተሰራው ስራ በርካታ ስራዎች በሀገር ውስጥ ተሰርተዋል። ትላንት ጠቅላይ ሚኒስትር ዐቢይ አሕመድ የአርቲፊሻል ኢንቴለጀንስ ማዕከል ዋና መስሪያ ቤትን ጎብኝተው ነበርና በጣም ዘመናዊ የሆነ መስሪያ ቤት ተገንብቶለታል። እንግዲህ ደግሞ በኤአይ ስራዎች ወደፊት እያስደመመን የሚሄድ የሚል ተስፋ ነው ያለው። ጠቅላይ ሚኒስትሩም በተደጋጋሚ ሲናገሩ ኢትዮጵያ በተደጋጋሚ ብዙ ነገሮች ወደ ኋላ ቀርታለች። ከዚህ ቀደም የተለያዩ አብዮቶች እየተራመዷት መጠው የእነዛ ተከታይ ስትሆን እንደነበረ ይታወቃልና በኤአይ ዘርፍ ግን ያ አይደገምም የሚል እምነት ይዞ የተሰራ ስለመሆኑ ተናግረዋል። በሚቀጥሉት ሀያና ሰላሳ ዓመታት ኢትዮጵያ አሁን ላይ በተለይ በኤአይ ዘርፍ የተሟላ ግብዓት፣ የተሟላ የሰው ኃይል እንደው በጣም ሁሉ ነገር የተሳካላት ሀገር ናት ባይባል፣ በሚቀጥሉት ሀያና ሰላሳ ዓመታት ግን ኢትዮጵያ ውስጥ ተአምራዊ የሆኑ ለውጥ በዚህ ዘርፍ እናመጣለን ብለዋል ጠቅላይ ሚኒስትሩና አሁን እየታዩ ያሉ ተስፋዎች እነዛ ናቸው። አሁን ዓለም እየደረሰበት ያለውን መንገድ ስንመለከት ትንሽ ፍጥነቱ እየጨመረ መጥቷል። ኢትዮጵያ አሁን ከዛ ፍጥነት ጋር እኩል ለመራመድ ጥረቶች እያደረገች ስለመሆኑ ተነስቷል። ከዚህ ቀደም እንግዲህ የመደመር መንግስት መጽሐፍ ላይ እሳቸው የኢንዱስትሪ አብዮትን እና ሌሎች ሌሎችን አንስተው ኢትዮጵያ ተከታይ ነበረች ወይም ከሌሎቹ አብዮቱን ያመጡታል ያንን የመከተልና የነሱን ፈጠራ የመጠቀም መንገድን ነበር ስትከተል የነበረው። በኤአይ ግን ፈጽሞ ያ ሊሆን አይገባም እና አሁን የራሳችንን ዘርፍ የራሳችንን አቅም በመጠቀም በኤአይ ከመሪ ከሆነ ሀገራት ተርታ የመሰለ ፍቅድን ይዛ እየሰራች ነው በሚል ንግግር ያደርጋሉ፣ በተደጋጋሚ ጊዜ። አሁን ተቋሙ የተደራጀበት መልክም የሚያሳየው ያን ነው፣ እየታዩ ያሉ ውጤቶችም ያን ነው። የተለያዩ ስራዎችም እየተሰሩ ነው ያሉት። አሁን በዚህ በጤናው ዘርፍ በተለያዩ በትራንስፖርቴሽን በተለያዩ ዘርፎች እና መንግስት ስራዎችን በማቀላጠፍና ና በተለያዩ ዘርፎች ኤአይ አሁን ኢትዮጵያ ውስጥ ጥሩ ጥሩ ስራዎችን እየተመለከትን ነው ያለ ነው። በአለም ደረጃም እንግዲህ ኤአይ የደረሰበትን ደረጃ የተመለከትን እንደሆነ በተለያዩ ዘርፎች ቴክኖሎጂን በመጠቀም ደረጃ ሰፊ ርቀት ተሄዷል። አሁን ትራንስፖርትን ብንመለከት ያለ ሰው የሚሽከረከሩት መኪኖችን ትመለከቻለች። ይሄ የኤአይ ውጤት ነው። የጤናውን ዘርፍ ምስታይ ደግሞ በጣም ውስብስብ የሆኑ የሕክምና ዘዴዎችን በኤአይ ማቅለልና ምርመራዎችን ማድረግ ተጀምሯል። አሁን ኢትዮጵያ ወደዛ ዘርፍ ገብታለች። ከዚህ ቀደም ተበልጣበት በነበረውን ዘርፍ አሁን ያናታየም ቀጣይ ያለው ትውልድ ተስፋዎችን ይዞ ይመጣል የሚል ንግግር አድርገዋል ጠቅላይ ሚኒስትሩ በኤአይ እንግዲህ ኢትዮጵያ ወደፊት እየተራመደች ይመስላል። አሁን ላይ በተለይ ደግሞ እንዲህ ያሉ ቴክኖሎጂ ነክ ነገሮች ላይ ታዳጊዎች ላይ የሚሰራው ስራ ይበል ያሰኛል። እውነት ለምናገር አሁን ላይ ታናናሾቻችን ብዙ አይነት እይታ አላቸው። ከዚህ ከቴክኖሎጂ ጋር በተገናኘና ታዳጊዎችን ወደዚህ ቴክኖሎጂ ማቅረብ የበለጠ ወደፊት ወደፊቷን ኢትዮጵያ ለመስራት ያግዛልና ከዚህ ደግሞ የበለጠ እንደሚሰሩት ለትውልዱ አደራም ጭምር ማስተላለፍን ስለሆነ ትልቅ ነገር ነው። ከዚህ ቀደም ዓለም የተለያዩ አዳዲስ ፈጠራዎችን ስታመጣ ኢትዮጵያ ላይ የውም አልሰማሙም ብላ ነበር የምትቀመጠው። አሁን የመጣውን ኤአይ ግን እኩል ከሀገራት ጋር የመራመድና ጅምሮችን የማሳየት መንገድ ላይ ናች። ጠቅላይ ሚኒስትሩ እንዳሉትም በሚቀጥሉት ሃያና ሰላሳ ዓመታት ኢትዮጵያ በኤአይ ዘርፍ በእርግጠኝነት ተከታይ አትሆንም ወይም ደግሞ የቤት ተመልካች አትሆንም ብለዋል። እሳቸውም እንግዲህ በርካታ ተስፋዎችን ኢትዮጵያ ውስጥ እናያለን። አሁን የበይ ተመልካች አትሆንም ወይም ደግሞ ተከታይ አትሆንም ሲሉ መሬት ላይ የተሰሩ ያሉ ስራዎችን በማጣቀስ ነው። ለምሳሌ በከፍተኛ ትምህርት ተቋማት ኤአይ በዲፓርትመንት ደረጃ ተከፍቶ ትምህርት እየተሰጠ ነው ያለው። ተቋሙ በዘመናዊ መልኩ ተደራጅቶ ባለሙያዎችን እያፈራ ነው ያለው። አዳዲስ ፈጠራዎችን በየቀኑ እያሳየ ነውና ኤአይ አዲስ ተስፋ አለው ኢትዮጵያ ውስጥ ብሎ መናገር ይቻላል። የአለም ሀገራት ውድድራቸውን ወይም ደግሞ ፍክክራቸውን በቴክኖሎጂ ባደረጉበት ዘመን ላይ ወደ ቴክኖሎጂን አለመመልከት እንደ ኤአይ ያሉ ስራዎችን አለመመልከት ይበልጡን ወደ ኋላ የሚጎትት ይመስለኛል፣ እና ጊዜውም የሚፈቅደው ነገር አደለም። ስለዚህ ኢትዮጵያ ይሄንን እቅድ ወይም ደግሞ ሀሳብ ይዛ መንቀሳቀስ መጀመሯ በዘርፉ የተለየ ለውጥ ታመጣለች ተብሎም ይታሰባል። ኤይ አሁን የስራ ማቀላጠፍን የቴክኖሎጂ ቀለል ማለትም ብቻ እያየን ነው እያለ ነው እስካሁን ድረስ። ነገር ግን አሁን ኤይ ወደ ከፍተኛ ደረጃ የተሸጋገረ ነው። የሀገራት የብሔራዊ ጥቅም ማስጠበቂያ የደህንነታቸው ማስጠበቂያ የመከላከያ ሰራዊት አቅማቸው ትልቅ አቅም እየሆነ መጥቷል። የኒኩለር እንትኗን በኤአይ መቆጣጠር ልትጀምር መሆኑን ከሰሞኑ ያነሳ ነው ጉዳይ አደለም። አጠቃላይ አጠቃላይ የጦርነት ሁኔታዎችን ሁሉ ሀገራት ሊገቡበት የሚችለውን የጦርነት ሁኔታ ሁሉ የሚመሩበት መንገድ እየሆነ መጥቷል። አሁን ኤአይን ስትመለከች ና አሁን ከዛ ቴክኖሎጂ የምንርቅበት መንገድ አይደለም ኢትዮጵያ ውስጥም ተስፋዎች አሉ ተብሏል። አንዱ ማሳያችን ይሄ ነው። ሌላኛው ጉዳያችን አንድ ጋናዊ የማህበራዊ ሚዲያ ተጽዕኖ ፈጣሪ ወጣት ነው። የኢትዮጵያ ህዳሴ ግድብን ጎብኝቶ ነበር ከሰሞኑ። እንዲሁም ደግሞ ታላቁ ህዳሴ ግድብ ላይ አንድ ዶክሜንታሪ አጋርቷል እና አፍሪካ የምትኮራበት ፕሮጀክት ነው ብሏል። እንግዲህ ታላቁ ህዳሴ ግድብን በተደጋጋሚ ይህን ብለናል እኛ ኢትዮጵያውያን ከማንም ሀገር ድጋፍ ሳያገኙ የገነቡት በራሳቸው ህዝብና መንግስት ተባብሮ የገነቡት ፕሮጀክት ነው። ይሄ ላይ ለአፍሪካ በተለይ አፍሪካን አይችልም ብለው ለሚስሉት ዓለማት ትልቅ ትምህርት የሚሰጥ የአፍሪካውያን ትምህርት የሆነ የአፍሪካውያን ምልክት የሆነ ፕሮጀክት ነውና ከዚህ ፕሮጀክት አፍሪካ ብዙ ልትማርበት ይገባል የሚል መልእክቱን አስተላልፏል። በተለይ ቦታው ላይም በመገኘት ታላቁ ህዳሴ ግድብን ሲጎበኝ የተሰማውን ስሜት ታጋርቷል። አፍሪካውያን ከተባበሩና መሰባሰብ ከቻሉ ትልቅ ነገር ማሳካት እንደሚችሉ በተለይ ደግሞ አፍሪካ አትችልም ብለው ፊታቸውን ያዞሩባቸው ሀገራትን ችለው ማሳየት እንደሚችሉ ኢትዮጵያውያን በዚህ ግድብ አሳይተዋል እና አፍሪካ ከዚህ ግድብ እንደ አህጉር ልትማር እንደሚገባት እና ደግሞ አፍሪካ ልትናገረው የምትችል ታሪክ እንደሆነ ታላቁ ህዳሴ ግድብ የኢትዮጵያ ብቻ እንዳልሆነ የአፍሪካውያን አንድን ነገር ለመጀመር ሲነሳሱ ኢትዮጵያ አቅማቸው እንደሆነች፣ እንዲሁም ደግሞ እንዲሁ በምስሉ ላይ እንደምንመለከተው የኢትዮጵያ ሰንደቅ ዓላማን ይዞ ይታያልና የኢትዮጵያ ሰንደቅ ዓላማን እንደ የራሱ ሀገር ጋናን ጨምሮ ቀለሞቹን በማቀያየር ትጠቀማለች ስለዚህ አንደኛው ምክንያት የአድዋ ድልን በነጻነት መወጣታቸውና አፍሪካውያን የነጻነት ምሳሌ አድርገው ስለሚመለከቷት ነው ኢትዮጵያን ብሏል አሁን ደግሞ ያኔ ከቅኝ ወረራ ነጻ በመውጣት ለአፍሪካ ትልቅ አቅምና ጉልበት ወይም መነሳሳት ፈጥራ ነበረ አሁን ደግሞ ከድህነት ጋር በመታገል ላይ ደግሞ ራሷን በራሷ ትልልቅ ፕሮጀክቶችን በማጠናቀቅ ለአፍሪካ ትልቅ ትምህርት እየሆነች ነው ና አፍሪካ አንድ የምትነግረው ታሪክ ከኢትዮጵያ አግኝታለች ብሎ ያሰራጨው መረጃ እኛም ማህበራዊ ሚዲያ ላይ ካወጣ ነው በኋላ በርካቶች እየተነጋገሩበት ያለው መረጃ ነው። ሌላኛው መረጃችን እዚህ አዲስ አበባ ውስጥ ያቆየናል። አዲስ አበባ ውስጥ የተለያዩ ወንጀሎች ሲፈጸሙ እንዲህ በአዲስ ቀን መረጃችን እናመጣለን። የሰሞኑ መረጃ ደግሞ በየካ ክፍለ ከተማ ወደ ውጭ ሀገር ልካቸዋለሁ በሚል ከሁለት ሰዎች ከሰባት መቶ ሺህ ብር በላይ ያጭበረበረች ግለሰብ በቁጥጥር ስር ውላ የካ ክፍለ ከተማ ፖሊስ መምሪያ ክስ መመስረቱን ይፋ አድርጓል። እንግዲህ አንደኛዋን ወደ እስራኤል ሀገር እልካለሁ በሚል ሁለተኛዋን ደግሞ ወደ ኒውዚላንድ እልካለሁ በሚል በድምሩ ከ700 ሺህ ብር በላይ ነው ከሁለቱ ግለሰቦች ያጭበረበረችው ተጠርጣሪ በቁጥጥር ስር ውላ ክስ የተመሰረተባት ኢሌኒ በላይ ትባላለች። እንግዲህ ዜጎች በተለይ በግለሰቦች ደረጃ የመጭበርበር ነገር በየቀኑ አዳዲስ መረጃዎችን እንሰማለን እና ይሄ በጣም አስከፊ ወንጀል እየሆነ ነው። ሰዎቹ ደግሞ በቀላሉ ኑሯቸውን ለማስተካከል በሚል እንግዲህ ተስፋዎችን ይሰጧቸውና ይጭበረብራሉ። የተለያዩ ማስታወቂያዎችን በማህበራዊ ሚዲያዎች ያስነግራሉ። ለጊዜውን ቢሆን ቢሮ ይከፍታሉና እዛ ቢሮ ውስጥ ከዛ በኋላ ሄደች ብርችን ከፍለች አታገኛቸውም። እዚህ ላይ የሚሆነው ይሄ ነው። እንግዲህ የአዲስ አበባ የየካ ክፍለ ከተማ ፖሊስ መምሪያም በተለይ ዜጎች እንዲህ አይነት ነገር ሲያጋጥማቸው ቶሎ ብሎ ለጸጥታ አካላት ጥቆማ እንዲያደርጉ እንዲሁም ደግሞ ከሚመለከተው አካል ብቻ የውጭ ሀገር ስምሪት አሁን በመንግስት ደረጃ በስራና ክህሎት ሚኒስቴር በኩል እየተደረገ ነው ያለው። እንዲህ አይነት ከኤምባሲዎች ቪዛዎችን እንሰጣቸዋለን፣ ወደ ውጭ ሀገር እንልካቸዋለን በሚል የተሰጠ ውክልና የለም። በግለሰብ ደረጃ የሚሰራ ስራ የለም። እና ዜጎች ከመጭበርበር ራሳችሁን ጠብቁ። እንዲህ አይነት አሰራሮች በሚመለከተው አካልና እውቅና ባለው በተረጋገጠው መንገድ በኩል ነው የሚፈጸመው። በመንግስት በኩል ወደ ስድስት ሀገራት በተለይ በዚህ ወደ አረብ ሀገራት ወደ ስድስት ሀገራት ውል ተገብቷል። ከመንግስት ጋር ዜጎች በህጋዊ መንገድ እንዲሄዱና በሌሎች የአውሮፓና ሌሎች ሀገራት ላይ ደግሞ እንዲሁ ስራዎች ይሰራሉ። ነገር ግን እውቅና ከሌላቸውና እንዲህ ሰዎች ዜጎችን ከሚያጭበረብሩ ዜጎች ራሳቸው እንዲጠብቁ ጥሪ የቀረበበት ነው። ይሄ በጣም እንግዲህ የደሃ ልጅ ተበድረው ህይወታቸውን ለመቀየር ነው ወደ ውጭ ሀገር ለመሄድ ጥረት የሚያደርጉት። ከነዚህ ዘዎች ደግሞ እንዲህ በመቶ ሺዎችና በሰባት መቶ ሺህ በላይ የሚደርስ ብር የአጭበርብሮ መጥፋት በጣም ትልቅ ወንጀል ነው። አንዳንድ የህጋዊነቱ ላይ በደንብ በቃ ትኩረት ማድረግ ያስፈልጋል። በተለይ ደግሞ ብዙ መንገድ አልፈውም ለመጓዝ በሚሄዱበት የአየር መንገድ እንኳን የያዙት ፓስፖርት ህገ ወጥ ሆኖ ይገኛል እና የያዝኩት ነገር ህጋዊ ነው ወይ ምከፍልበት ገንዘብ ወይም ደግሞ ወስድሃለው፣ ወስድሻለው ያለኝ ድርጅት ኤጀንሲ ምን ያህል ህጋዊ ነው የሚለውን ነገር ቆም ብሎ ማሰብ ይጠይቃል። እና በተለያዩ ማህበራዊ ትስስር ገጾቻችን ላይ ህብረተሰቡ እንደዚህ አይነት ነገር ላይ ሲታለል፣ ሲጭበረበር ነው የምንሰማው። እና ማን ነው ህጋዊ የሚለውን ነገር ቆም ብሎ ማሰብ ይጠይቃል። ይሄ መረጃ አንዱ ማሳያ ተደርጎ ሊወሰድም ይችላል። በተለይ እንዲህ አይነት ማጭበርበሮችን የሚያደርጉት በጣም ከገጠር ቢመጡ ልጆችን ነው። እነዚህ ልጆች ደግሞ ተስፋ አድርገው ነው የሚመጡት። ግን አጠቃላይ አሁን ቴክኖሎጂውም እየረቀቀ መጥቶ የለም የሚሰሯቸው የተሳሳቱ መረጃዎች ወይም እነዚህ ፌክ ዶክመንቶች ሰዎችን የማሳመን እንትናቸው ከፍተኛ ሆኗል። ግን በዛው ልክ ደግሞ የሰው ልጅ ጥንቃቄ ከፍ ማለት አለበት። እንዲህ አይነት አጭበርባሪዎች መኖራቸውን ሁሉም ሊረዳው ይገባል። ፖሊስ የሚያስተላልፈው መልእክት ይህንን ነው። ግን እውቅና ያላቸው ድርጅቶችና የመንግስት አቋም አለ በዛ በኩል ወደ ውጭ ሀገር ሄዶ ስራ መስራት ይቻላል። ግን እዚህ በግለሰቦች ደረጃ እንዳይጭበረበሩሙ ጥንቃቄዎችን እንዲያደርጉን ይህን መረጃ ዛሬ ይዘ ነው የመጣ ነው። ሌላኛው መረጃችን እንዳይርባችሁ ብቻ እንግዲህ ስለ ምግብ ልናወራ ነው። አሜሪካ ውስጥ ኦክላሃም ከተማ ዙሪያ አንድ የምክር ቤት ፍርድ ቤትና የላይበራሪ ያሳለፉት ውሳኔ በጣም በርካቶችን አስገርሟል። ውሳኔው ቆየት ያለ ነው ግን መረጃው እንደ አዲስ እየተነገረ ነው ያለው። አሁን የትራፊክ ጥሰት ወይም የትራፊክ ደንብን ጥሰሽ ቅጣት ስትከፍይ፣ እንዲሁም ደግሞ ከቤተ መጻሕፍት መጻሕፍት ተውሰሽ ወይ ሲጠፋብሽ እና መጻሕፍት ሲቀደድብሽ ቅጣቶች አሉ። የተቀመጡ ቅጣቶች እነዛን የምትከፊበት መንገድ አለ። በዚች ከተማ ግን እነዚህን ቅጣቶች የምትከፊው በምግብ መልኩ እንዲሆን ተወስኗል እና በጣም በርካቶች እየተነጋገሩበት ነው ያለው። አንድ የትራፊክ ቅጣትን ፈጽመሽ ልትከፊ ስትጅ ምግብ ባመጣሽው ምግብ ልክ እየታየ ከ10 ዶላር እስከ መቶ ዶላር ከቅጣቱ ላይ ቅናሽ ይደረግልሻል እና ይሄን የሚደረገው ምግቡን ለከተማዋ የምግብ የጊዜያዊ ማከማቻ ነው የሚሰጠው። የማይበላሹ ምግቦችን ነው የምታመጭው እና ፖሊስ ያስተላለፈው መልእክትም ከዚህ ጋር ተያይዞ ገራሚ ነው። በጣም ሰዎች ቅጣትን በመፍራት የመሸሽ ሁኔታዎች በየእንትኑ ይስተዋላሉእና እና እነዚህን የምግብ ቅጣቶች ስትከፍሉ እታሰራለሁ የሚል ቅንጣት ጥርጣሬ እንዳይኖርባችሁ ቅጣታችሁን በምግብ መልኩ ክፈሉ። እዛ እንግዲህ እርዳታ የሚያስፈልጋቸው በርካታ አስቸኳይ ድጋፎች ይደረጋሉ። ይህንም በማድረግ እንግዲህ በርካቶችን እያነጋገረ ነው ያለው። ቅጣትሽን እንግዲህ የአንድ የትራፊክ ቅጣት ስትቀጭ በመኪናሽ ምግብ ጭነሽ ነው የምትሄጂው ማለት ነው። ጥሩ ሀሳብ ነው ግን አደለም ያው ቅጣትን አቅልሎ እንዳያሳይም ያሰጋዳል። እጣት የሚለው ነገር ለነገሩ ምን ያህል ነው ክፍያው? ያው ይዘ በምትሄደው ምግብ ልክ ነው። ነገር ግን ጥሩ ሀሳብ ነው። ሄዶ ምግቡ ሄዶ የሚሰራው ስራ መልካም ስለሆነ መልካም ስለሆነ፣ በዛ ላይም ደግሞ ሰዎችን የማስተማር አሁን ብር መክፈል የተለመደ ነው። በየትኛውም ዓለም ላይ ትራፊክ ስትፈጽሚ ባይፈጸም ሁሉም ደስ ይለዋል። ግን ሲፈጸም ደግሞ ቅጣት ግድ ነው። ያለሽን ገንዘብ ትከፋያለች። ይሄኛው ደግሞ ለየት ባለ መልኩ ምግብ ታመጫለሽ። ምግብ ለሚያስፈልጋቸው ሰዎች ድጋፍ ይደረጋል። በላይበራሪ ደግሞ ሰዎች ያነባሉ፣ ወይ መጽሐፍ ሊጠፋባቸው ሊቀደድባቸው ይችላል። ያንንም መጽሐፍ በሚከፍሉበት ቅጣት ልክ የምግብ ዝርዝር ይዘው ይመጣሉ። ባመጡት የምግብ ልክ ደግሞ የቅጣት መጠናቸው እየታየ ከአስር እስከ መቶ ዶላር ቅናሽ ተደርጎላቸው ይከፍላሉ ማለት ነው። በተዘዋዋሪ በጎ ስራ እየሰሩ እናመሰግናለን። ንብረት አራባችሁን ቤተስፋ አረጋለን እንጨርስ